ማለት ያው ሁሉም ያምራል፣ ሁሉም ደስ ይላል። የአድዋ ቦታ በጣም ነው ደስ ይላል፣ ደስ ከሲኒማው ነው ጀምሮ ሜዳዎቹ፣ የስፖርት ቦታዎቹ በጣም በጣም በቃ አሪፍ ነው፣ ደስ ይላል። ይሄ ያው ለኮንቴንት ክሬተሮች በጣም ነው የሚመቸው። የምታየው ነገር እንዳለ የሚታየው ነገር እንዳለ፣ ምንም ባታወራ እራሱ እራሱ ይናገራል እና ለኮንቴንት ክሬተሮች በጣም ምቹ አመቺ ቦታ ነው ያለው። መተው ቢያዩት ተላልፈው እና ያ አሁን እያየሁ እኛም በዩቲዩብ ቪሎግ እየሰራን ነው። ከዚህ በኋላ ብዙ ነገር መተን እንደምንሰራ ተስፋ አደርጋለሁ። ሰዎች፣ ኮንቴንት ክሬተሮች፣ ቲክቶከሮች ሊሆን ይችላሉ አጥሶች በደንብ ሊጠቀሙበት ሊያሳዩት ይገባል ብዬ ነው ስ ግን፣ በጣም ነው ደስ የሚለው፣ በተለይ ለአርቱ በጣም ምቹ በሚሆን ሁኔታ ነው አድርጎ የተሰራ። በተለይ እነዚህ ቦታዎች በዚህ በጣም ነው የሚመቱት፣ ቪዲዮ ምናምን ስሰራ በጣም ምቹነት አላት። ለሙያተኛው የበለጠ ስራ ተሰርቶ ከፍ የምንልበት ጊዜ ይመጣል ብያስብ ነገር ነው ይበል ደስ ለኮንቴንት ክሬተሮች በጣም አመቺ ሁኔታ ነው የተፈጠረው፣ እና ደስ ብዙ ማለቃቸውን ነገሮች አይቻለው። እንደሚታወቀው ከዚህ በፊት አርቲስቶች ይችላል ቲክቶከሮች የተለየ ቦታ ሲፈልጉ ሌሎች ሀገሮች መሄድን ነበር የሚመሩት ና አሁን ላይ ግን በጣም ምቹ ሆናለች ሀገራችን። የትም ሀገር መታ ስነቅማን አርት ስራ መስራት ንተለት ለሁሉ ነገር እና በጣም በፊት አልነበረም እንደዚህ አይነት ቦታ ቪዲዮ ለመስራት፣ እንደዚነ ታሪፍ ቦታ አልነበረም። እና አሁን አሪፍ ነገር በየትኛው ሰዓት መስራት ትችላለህ። በጣም አሪፍ ኮንተንት ክሬተር ለሆነ ሰው ደግሞ አብሶ ቦታዎች ምናምን በጣም ነበር በፊት የሚቸገረው። እንደዚህ በቃ አሪፍ ለካሜራ ለእይታ ይታ ለቪው ምናምን ለባክግራውንድ በጣም በቃ አሪፍ አሪፍ የሆኑ ቦታዎች ናቸው ያሉት የተለያዩ ኮንተንት ክሪኤተሮች አሁን በፈለጉበት ቦታ ኮንተንት ክሪኤት አርገው ቪዲዮ መቅረጽ ይችላሉ ብዬ ያስባለሁ። ጥሩ ነው። የጎበኘናቸው ብዙ ነው እንደ አድዋ ላይ እየተሰራ ያለው የቲያትር አዳራሽ፣ የተለያዩ በንዶች የሚዘጋ ኦፕን ኤሪያዎች በጣም ተስፋ የሚሰጡ ናቸው። እንግዲህ የሚቀጥለው ትውልድ ደግሞ እድለኛ ነው እንላለን። ትልቅ ነገር ነው። በጣም ትልቅ በር ነው የከፈተልን። እንግዲህ ከዚህ በኋላ ፈረስ ያደርሳል እንጂ አይዋጋም። እንደዚህ ተሰርቶልናል። ከዚህ በኋላ የእኛ ስራ ነው እንግዲህ የተዘዋወርን እንገልጻለን። በደንብ ብዙ ጥሩ ጥሩ ስራ እንሰራለን ብዬ አስባለሁ። የመረጃ ምንጭ ነኝ ስለዚህ፣ በደንብ ታማኝነትለኝ ሰው በዛ ውስጥ በዜና ውስጥ ሊሆን ይችላል። ሀገርኛ ሉ ቦታዎችን በደንብ የማሳየት አለማለኝ በደንብ ሰራበትን ነው ሰው አያውቀውም ብዬ ማስባቸው ቦታዎች ላይ በደንብ በመረጃ ማቅረብ ለማቅረብ ሬዲ